ወደ ሀገር መግባት ያሰባችሁ በሙሉ ይህንን ቪዲዮ በደንብ አዳምጡት። ጉምሩክ ምን አይነት እቃ ይዘን መግባት እንዳለብን፣ የእቃዎችንስ አይነት ምን አይነት ነው የሚፈቀደው የሚለውን መረጃ አውጥቷል ማለት ነው። እባካችሁ በስርዓት አዳምጡት። ምን አይነት እቃ ነው ይዛችሁ የምትሄዱት? ከተባለውስ እቃ ካሳለፋችሁ ምንድነው ቅጣቱ የሚለውን ቪዲዮውን ይዤ መጥቻለሁ ማለት ነው። በስርዓት አዳምጡት። ውድ ቤተሰቦች፣ ይጠቅማቸዋል ብዬ ስላሰብኩ ነው። ሼር አድርጉት። ወደ ኢትዮጵያ መሄድ ያሰቡ ልጆች ይጠቅማቸዋል ብዬ ስላሰብኩ ነው። ሼር ሼር ላይክ አድርጉ ቤተሰብ

ሁላችንም በያላችሁበት ያለ ሰላምና እዝነታ የላችሁ እያልኩ ዛሬ በአዲስ ቪዲዮን የመጣሁት ይጠቅማቸዋል ብዬ ስላሰብኩ ነው ይዞ የመጣሁት ማለት ነው። በጥሞና ተከታተሉን እስከ መጨረሻው አዳምጡት ማለት ነው። ላይክ እያደረጋችሁ ቪዲዮውን ተደራሽ እንዲሆን አድርጉት። ወደ ሀገር ለመግባት ያሰቡ እንዲደርሳቸው ማለት ነው እና የግምሩክ ባለስልጣን ወደ ኢትዮጵያ ስንገባ ምን አይነት እቃ ይዘን እንደምንገባ መጠኑስ ምን አይነት ምን ያክል ነው የሚለውን ይፋ አድርጓል ማለት ነው። ከዛ ከተፈቀደው በላይ ይዞ የተገኘ ቅጣት፣ ታክስ፣ ቀረጥ በእጥፍ ይከፍላል ተብሏል ማለት ነው። ሁላችሁም በጥሞና አዳምጦት ልብ ስጡ ማለት ነው። ያው እንዳንተከስሮላለህም ዕቃ ምናምን ከመገዛዛት ተቆጠቡ። ያው ቀረጡ በእጥፍ ስለሆነ ማለት ነው። እና እንግዲህ ምንም ማለት አንችልም። በሁሉም ነገር እየተኮረኮመ ያለ ነው። የምር እንዳትከስሩ፣ በጣም ከባድ ነው ማለት ነው። እኔ ወገቤን የቆረጠኝ ስሰማው ማለት ነው። እና ቪዲዮውን ሼር እያደረጋችሁ ወደ ሀገር ለመግባት ያሰቡ ልጆች ይድረሳቸው ማለት ነው። በጣም አሁን ጠብቋል፣ እንደ ድሮ አይደለም እና በእጥፍ ታክስ ቀረጥ ከምትከፍሉ ተቆጠቡ ላለሁ ማለት ነው። አብራችሁን ቆዩ፣ በጥሞና ተከታተሉት። ቤተሰቦች ይጠቅማቸዋል ብዬ ስላሰብኩ ነው ይዣ የመጣሁት ማለት ነው። ቪዲዮውን እስኪ ሰምተን እንመለስ። ምንድን ነው የወጣው ህጉ ሎባቸዋል የጉምሩክ ኮሚሽን ወደ ሀገር ውስጥ የሚገቡ መንገደኞች ይዘዋቸው የሚገቡ የእቃዎችን አይነትና መጠን ይፋ አደረገው። በዝርዝር ካስቀመጣቸው እቃዎች ብዛት ውጪ ማስገባት እጥፍ ቀረጥና ታክስ ያስፈጣል ነው የተባለው። ማንኛውም መንገደኛ ሁለት ሞባይል፣ አንድ ላፕቶፕ፣ አንድ የፎቶግራፍ ካሜራ፣ አንድ የእጅ ሰዓት፣ አንድ የጸጉር አሊያም የጺም መላጫና አምስት መቶ ሚሊ ሊትር ሽቶ ታክስ ሳይከፍል ለግል መገልገያነት ወደ ሀገር ውስጥ ማስገባት እንደሚቻል አስታውቋል። ኮሚሽኑ ካስቀመጣቸው የእቃዎች ዝርዝር ብዛት ተጨማሪ ማስገባት ግን ለእጥፍ ታክስ ያጋላጣል ነው ያው እንግዲህ ቤተሰቦች እንደ ሰማችሁ ነው ቪዲዮውን። የተፈቀደው እንግዲህ አንድ የጸጉር ማስተካከያ ወይም የዚህም ማስተካከያ አምስት መቶ ሚሊ ሊትር ሽቶ፣ ያ ማለት አንድ ሊትር መቶ ሚሊ ሊትር አንድ ሽቶ መቶ ሚሊ ሊትር ቢሆን አምስት ሽቶ ማለት ነው የሚፈቀደው። አንዱ ሊትር አንዱ ሽቶ አምስት መቶ ሚሊ አንድ መቶ ሚሊ ሊትር ከሆነ አምስት ሽቶ ብቻ ነው የሚፈቀደው ማለት ነው። ያው ይሄ ግር እንዳይላችሁ ማለት ነው። ሌላው ሁለት ስልክ ነው የሚፈቀደው። ሰዓት፣ የእጅ ሰዓት አንድ ሰዓት፣ ካሜራ አንድ ካሜራ፣ ላፕቶፕ አንድ ላፕቶፕ እንደዚህ ጸጉር መተኮሻ አንዳንድ ማድረጊያ አንዳንድ ያኔ ከሁሉም ነገር አንዳንድ ነው የሚፈቀደው ማለት ነው። ሌሎም በዝርዝር የቀረበ እንትን አለ ያንንም እንግዲህ ቼክ ማድረግ አለባችሁ ማለት ነው። ያው ኬሳራ ላይ እንዳትወርቁ ማለት ነው ውድ ቤተሰቦች። ይሄ ነገር ከመጣ ታክሱ ደግሞ እጥፍ ነው ታውቃላችሁ። አሁን ብዙ ልጆች በካርጎ እየላኩ ነው ብዙ ገንዘብ እየተጠየቁ እቃውን ከገዙበት በላይ እጥፍ እጥፍ እየተጠየቁ እያለቀሱ ያሉት ማለት ነው። በካርጎ የላኩ ልጆች እና ካርጎ ማታድርጉ ስትሄዱ እቃ አታብዙ። ሀገራችን ላይ ብር ካላችሁ ሀገራችን ላይ ሞልቷል እና እቃችሁን ብራችሁን እንዳትበሉ፣ እህቶች ተጠንቀቁ። የምር በጣም ነው እኔ ያዘንኩት ማለት ነው። ሽቶ ራሱን የብዙ ገዝቼ ነበር። ያው አንዳንድ ለሰው የሚሰጡት ምናምን ታስፋላችሁ ወደ ሀገር ቤት ስትሄዱ ሰውም እጅ እጃችሁን ነው የሚያዩ፣ እናንተም ደግሞ ያስችላችሁም እና አንዳንድ የምሰጠው ዜ ነበር ገዝቼ ነበር ማለት ነው። ያው እንግዲህ ከስር ያለው ምንም ማድረግ አልችልም። አላህ የፈቀደው ነው የሚሆነው እና እንዳትከስሩ ለማለት እወዳለሁ ማለት ነው። ውድ ቤተሰቦች ያልገዛችሁ አትግዙ። በቃ ምንም ማድረግ አይቻልም። እንግዲህ ስልክ ራሱ ሁለት ስልክ ብቻ ነው የሚቻለው አሉ ሰዓት የእጅ ሰዓት አንድ ሰዓት ብቻ ነው የሚፈቀደው። ከዛ የተረፈው እንግዲህ እጥፍ ታክስ አለው ማለት ነው። አሁን ሽቶ ሽቶ እንግዲህ አምስት ምን አላት የምር ኢትዮጵያ ያለውም ሰው አይረዳችሁም። እዛ ስትሄዱ እጃችሁን ነው የሚጠብቁት። ስለዚህ ግራ ግብት ያለ ነገር ነው ማለት ነው። እኔ መቼም ማሄድ ሳስብ የሚጨንቀኝ ይሄ ነገር ነው ወላሂ ምን ይዘል ሊሄድ ለምን እንደሆነም ሰጠው ለሰው ወራ ቢስሚላህ ብቻ አልহামዱሊላህ ለኸይረ ነው እና ያልገዛችሁ ጊዜው እና ደግሞ መረጃውን በስርዓት አዳምጡ በስርዓት መደመድ ይኖርባችኋል በየጊዜው ምን አይነት መረጃ ይወጣል የኛ ችግር ይሄ ነው በየጊዜው የሚወጣውን መረጃ መጣራት አንፈልግም እዛ ሄደን ኤርፖርት ላይ ግርግር ከመፈጠር ከወድሁ ተጠንቅቀን እዛ ኤርፖርት ውስጥ በነገራችን ላይ በጣም አዛ ነው የሚያደርጉት ሰዎቹ ማለት ነው፣ የሚፈትሹ ሰዎች እቃቸውን ምንቅርቅርቅርቅር አርገው ነው ሻንጣችሁን። የሆነ ነገር ከታየ በቃ ምን ቅርቅር አድርገው እዛ ሀገራችሁ መግባታችሁን እራሱ የሚያስጥ እንድትጠሉት የሚያደርጓችሁ ማለት ነው። በጣም ነው የሚያናድዱት፣ ወላኝ በጣም ነው። በፊት ሲሄድ የምናድደው ነበር። ስለዚህ ስልክ ማታብዙ ከሁለት ስልክ በላይ አይቻልም። ሽቶ ቢያንስ አምስት ማለት ነው መቶ መቶ ሊትር መቶ መቶ ሚሊ ሊትር ከሆነ አምስት ሽቶ ማለት ነው አምስት መቶ ሚሊ ሊትር እንዲሆን ማለት ነው። ስለዚህ መጠንቀቅ አለባቸው። ዝም ብላችሁ መበላት የለባቸውም እነሱ እናቴ። ተው እስኪ ለማንኛውም ጥንቃቄ አድርጉ እና ቪዲዮውን ደግሞ ሸር አድርጉ። መሄድ ላሰቡ ይጠቅማቸዋል ብዬ አስባለሁ። ያው ሁሉም ሰው ሲሄድ ባዶ እጁን አይሄድም። የሆነ ነገር ገዛዝቶ ስለሚሄድ ማለት ነው። እና የጸጉር መተኮሻ ምናምን አንድ አንድ ነው የሚፈቀደው፣ የጸጉር መላጫ አንድ፣ ላፕቶፕ አንድ፣ ሌላ የእጅ ሰዓት አንድ ብቻ ነው የተባለው ማለት ነው። እና ጥንቃቄ አድርጉ። ሌላም ነገር ደግሞ አጣሩ፣ ሙሉ መረጃ ከጉምሩክ ፔጅ ገብታችሁ አጣሩ ማለት ነው። እና ውድ ቤተሰቦቼ ለሁሉም ሼር አድርጉ። ይሄ ነገር በጣም ይጠቅማል ብዬ አስባለሁ። ለመሄድ አሰቡ እንዲያስቡበት ማለት ነው እና በተረፈ አላ ሀገራችንን ሰላም ያደርግልን የምር ሁሌ ጊዜ የምንሰማው ነገር በቃ ጭንቀት ነው እንጂ ሰላም፣ በቃ ወደ ሀገራችን እንድትገቡ የሚገፋፋ ነገር የለ። አላውቅም ለምን እንደሆነ እኛ ለራሳችን ስደት ሰልጭ ሰልችቶናል፣ በቅቶናል። ስለዚህ እንግዲህ ያው ወደ ሀገራችን ገብተን መጋፈጥ ነው ማለት ነው። ለማንኛውም ያው ጥንቃቄ አድርጉ። ያልገዛችሁ ሰዎች ተጠንቀቆ። በቃ ሀገራችን ላይ ብዙ ነገር፣ ሁሉም ነገር ሞልቷል። ገንዘባችሁን በስርዓት ያዙ። ቀረጥ እንደው ከምትበሉ እዛ በውድ ብትገዙ ይሻላል። እኔ እንደው እንደዛ ነው የማስበው ማለት ነው። እና እዛ መንከራተቱ ራሱ መከራ ነው። ቀረጥ ከተያዘባችሁ ወይ ወደ ሌላ ወደ ክፍለ ሀገር በረራ ካላችሁ ሰዓቱ ያልፋችኋል። እነሱ ጋር ቀረጥ ማቀረጥ ስትሉ በረራ ያልፋችኋል። ወደ ክፍለ ሀገር የምትሄዱ ልጆች እንደገና አድራችሁ ምናምን ወይም ደግሞ ሊያስከፍሏችሁ ይችላሉ። አይታወቅም፣ እነሱ የሚያመጡት ጣጣ ማለት ነው እና ከሁሉም ከነገሩ ጦምደሩ ይባላል። ስለዚህ ተጠንቀቁ፣ ቃ ታብዙ ካርጎ አትላቁ። ካርጎ በነገራችን ላይ በጣም ኦቨር ሆኗል። መቶ ሺህ ሁለት መቶ ሺህ ሶስት መቶ ሺህ ነው የሚጠይቁት ማለት ነው ካርጎ ለተላከ ሰው ለተላከ እቃ እና ስለዚህ አገራችን ላይ ብዙ ሁሉም ነገር ሞልቷል። ገንዘብ ካላችሁ ቀረጥ የምትከፍሉት ገንዘብ ካላችሁ እንትን ይላል እና ቀረጥ የምትከፍሉትን ገንዘብ እዛ መግዛት ትችላላችሁ። ስለዚህ ካርጎ ማተላኩ አሁንም ስትሄዱ ደግሞ እቃ ታብዙ መጀመሪያ አጣሩ። መያዝ ያለባችሁን የሌለባችሁን ነገር ተነግረዋል ማለት ነው። እና ጥንቃቄ አድርጉ ለማለት ያክል ነው የመጣሁት። ለዛሬው ይሄ እዚህ ላይ ይበቃናል። ውድ ቤተሰቦች ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያለሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱን። ውድ እና ያገ የተከበራችሁ የሀገሬ ልጆች አበረታቱኝ። ስለምታበረታቱኝም ከልብ ከልብ ነው የማመሰግነው። እና አዳዲስ መረጃዎች ሲወጡ ሹክላችኋለሁ ማለት ነው። እና ላይክ ማድረጋችሁን አትርሱ። ላይክ አድርጋችሁ ሼርን አድርጉ፣ ለብዙ ልጆች ይድረስ ማለት ነው። ያው ለሚጠቅም ሰው ስላለ ማለት ነው። ብዙ ልጆች እየተበሉም ስለሆነ ማለት ነው። እና ላይክ ማድረጋችሁን አትርሱ። ውድ ቤተሰቦች ስለነበረን ቆይታ በጣም በጣም አመሰግናለሁ። ክበሩልኝ። በሰላም ለሀገራችሁ ያብቃችሁ፣ ወጥቶ ከመቅረት የጠብቃችሁ። በሰላም ለሀገራችን ያብቃ ንላለሁኝ ሪዝቃችንን በሀገራችን ላይ ያደርግልን፣ ሀገራችንን ሰላም ያደርግልን፣ ከሚወራው ሁሉ አለ ይሰውረን፣ ክፉ ነገር ሁሉ ይጠብቀ ንላችኋለሁ። ውድና የተከበራችሁ ቤተሰቦች በጣም በጣም ነው የማመሰግነው፣ ከልብ ከልብ ማለት ነው።